ዳኒ ተብዬው ማለት ነው። ኬዙ ከብሩኬ ጋ ነው ወይስ ከሀይሚ ጋ ነው ማለት? ወረቀቱ አንዴ ሀይሚ ይላል፣ ፍቅረኛው ይላል፣ ሚስቱ ይላል፣ ሀይሚ ይላል። እንደዚያ እያለ ጨረሰው ማለት ነው። እያነበበ ነው እየተናገረ ያለው። ሰላም ሰላም፣ ጤና ይስጥልኝ። ብደሰን ቤተሰቦች እንደምን እንደምናደራችሁ፣ እንደምን አረፈዳችሁ? ሰላማችሁ እያላችሁበት ይብዛለኝ። አንዲናቸው ደህና ናቸው፣ እግዚአብሔር ይመስገን። እና ጨረቃዎቹ ያው ሰሞኑ ትንሽ ምን ይበላል እያም ሆነ ይሄ ያው፣ ማታ የሆነ ቪዲዮ ለቆ ነበር አደለ? ዲያኒ ማለት ነው። ያው ሁላችሁም ግር ብሏቸዋል። እዚህ ላይ ግር ሌላቸው አይገባም። እነሱ ድራማ ነው እየሰሩት ያሉት፣ የምር ድራማ ነው ስቲል ናውን እውነት ነው ብዬ ልወስድ አልችልም። ማለት የሚሆን ነገር ስላልሆነ ማለት ነው። እነሱ ፕራንክ እስከ ጥግ ነው የሚሰሩት፣ እስከ ጥግ ማለት ነው። እኔ አይቼ አላቅም፣ ፍርድ ቤት በካሜራ እንደዚህ እየተቀረጸ ማለት ነው፣ ውሳኔ እንዲህ ነው እንዲህ ነው፣ አይቼ አላቅም። ሲቀጥል ማለት ነው ዳኒ ሀይሚ ፍቅረኛ ትሆን ሚስቱ ትሆን እንዴት አወቅ? የእነሱ ፍቅረኛ አይደለም እናንተ እኛ ራሱ አናቅም። ፍቅራቸው በድብቅ ነው። እንደ ሌሎቹ ይውልኝ ስሙኝን ልኝ የሚሉ ልጆች አደሉ። ራሳቸውን የሚሰሩትን የሚያደርጉትን፣ ራሳቸው ጠንቅቀው የሚያውቁ ልጆች ናቸው። እርስ በራሳቸው የሚከባበሩ፣ የሚፈራሩ፣ የሚዋደዱ እምነት በእምነታቸው እስከ ጥግ የሚተማመኑ ልጆች ናቸው። የእውነት ከመጀመሪያ ከመጀመሪያ ጊዜ አብራቸው ከመጣችሁ የእውነት የነሞላችሁ እንደዚህ ናቸው። ግን ደግሞ አሁን ያ ማይረባ ፕራንክ ተሰርቶ አሁን ያ የመሰለ ፍቅር ብሬክ ሊያደርግ አይችልም። ምንም ሊያደርግ አይችልም። እኔ በቃ ይሄ ነው። እኔ ምለው እሱ እነሱ ድራማ ነው እየሰሩት ያሉት። ምንም ምንም አይደለም። ምንም ማለት ነው። ሀይሜ አሁን እኮ እኔ ግራ የገባኝ ነገር ማለት ነው። እኔ ለአንቺ ብዬ ነው። ለአንቺ ሪስፔክት ነው። አንቺ ነሻሽ ደፈርሽኝ፣ እንደ ሚስት ማለት ነው፣ እንደ ፍቅረኛ ማለት ነው። አንቺ ነሻሽ ያስደፈርሽኝ ጎረምሳ ምናምን ላጠረፈ ስማ የሚያወራው ደግሞ በጣም የሚያስጠላ የልጅ ወሬ ማለት ነው። እና ደግሞ እኔ እናሷን ለማለያት ነው ወይ ሲለው ሲሪየስ ይሆናል። ሶ ከኮንፊውዥን ውስጥ እያደረገ ነው። ቤቴ ጥሶ ነው የመጣው አለ። እውነቱ ለመነጋገር ጥሶ አይደለም የገባው፣ እንደ አንኳኩቶ ነው የገቡት። አንኳኩተው ቆመው እያወሩ እናንተ ናቸው ሪስፔክት አስር ያልሰጣቸኋቸው ሰው እኮ በባህላችን በባህላችን ሰው እንግዳ ሲመጣ ተነስታችሁ ነው አይደለ የምትቀበሉት? ተነስ ቁጭ ብላችሁ አታወሩትም። ይሄ ባህላችንም አይደለም፣ እውነቱ ለመናገር ማለት ነው። አንድ ሰው ተነስቶ አላወራቸውም። አንድ ሰው ሰላም አላላቸውም። እነሱ ናቸው ሀይሚ ነች፣ ዳጊና አንዱ ልጅ ሰላም ያለቻቸው ማለት ነው። እናንተ ናቸው ሪስፔክት ያሰጣቸው ማለት ነው። እሱም እንደዚህ ሆት ሊሆን የቻለበትን ምክንያት የምሬ ነው የምላችሁ፣ ዳኒ ብርኬን እልህ ውስጥ ለማስገባት የማረገው ጥረት አልነበረም። ሰሞኑ የሚለቀቀውን ካያችሁት ማለት ነው። እሱ ደግሞ ሀይሜ እንዲስላት አይፈልግም። ምክንያቱም አንደኛ ይቀናል፣ ሁለተኛ ምንዋ ነው ሁሉም ሰው ጋር ያለ ነገር ነው። ፍቅረኛችሁ አንድ ሰንበዴ መጥቶ ይኸው በሆነ አፕን ሲጣሉ ለፍቅረኛችሁ ለአንቺ ብዬ ነው ለአንቺ ቦታ አለኝ ለአንቺ ሬስፔክት አለኝ አንቺ ለሻ አስደፈርሽኝ ሲላችሁ ማለት ምንድን ነው የሚሰማችሁ? የእውነት አሁን እናንተ በብርኬ ቦታ ሆናችሁ አስቡት። ሶ እሱ አሁን ሆት እያደረገው ያለው ሃይሜን እንደዚህ ስለሚላት ነው ማለት ነው። አንደኛ፣ ሁለተኛ ነገር ያሳያትን ፋይል አሳየኝ። ምን አይነት ፋይል ያሳያት እኔን እንደዚህ እንዳታምነኝ ያደረጋት ምንድን ነው አሳየኝ? እያለው እሱ ማላሳይ ሲለው የማይሆን ውርድ ቃላት ነበረ እያወጣ የነበረው ዳኒ ማለት ነው። የዛኔ ሆት ሆነ እሱ ተናደደ። ማንም ሰው ይናደዳል ብዬ አስባለሁኝ። አንደኛ በፍቅረኛው ነው የመጡት፣ ሁለተኛ ነገር የማያውቀው ፋይል ነው። ሰኮ ያለውን ፋይል ስታሳዩት ነው የሚያምነው ማለት ነው። አምኖም ሊናደድም ይችላል። ግን እኮ እሱ ሳያሳየው ነው እየተናደደ ያለው። አላዳረኩትም። ቪዲዮ ከሆነ ቲክቶክ ላይ ያለ ነው። እና ምን አይነት ፋይል ነው? ብዙ ፋይል አለ ብላ ላሳየኝ እያለው ነበር አይደለ? እነሱ ደግሞ ቢኖር ለምን አላሳዩትም ነው ሶ እነሱ ድራማ ነው እየሰሩት ያሉት፣ የምር ድራማ ነው እየሰሩት ያሉት እና ከዚህ በላይ ባትሄዱ ጥሩ ነው። የእውነት ጥሩ ነው። በጣም ነው የሚደብረው፣ በጣም እያስጠላል። እንደኔ በጣም ነው የሚደብረው ማለት ነው። እናንተም ተረጋጉ። ሀይሚዬም እንደዚያ ሲላት እኮ እኔ ምንክነኝ ልትልጥ ይገባ ነበረ፣ ይህንን ድራማ ባይሆን ማለት ነው። እና ደግሞ ትላንትና ጠዋት የሆነ ቪዲዮ ለቃ ነበር፣ አደለ ቲክቶክ ላይ ሁላችንም ማታ። በጣም በቃ ልዩ ቪዲዮ ነበር የጠበቅ ነው ግን የሌላን የተለቀቀውና፣ ብቻ እግዚአብሔር ያስተካክለው በመሀላቸውን ማለት ነው። ግን እናንተ አንድ ሁኑ አንድ ሁኑ፣ የምር እንደዚህ ስትከፋፈሉ እንደዚህ የማይሆን በቃል አይደለ ምትስትጽፉ እሷን እኔ እንጃ። ቶሎ የምደርስልኝ ለእኔ ማለት ነው አጠገቤ ያለ ሰው ነው እንጂ የሩቅ ሰው ያለ ሰው አይደለም። እኔ ቶሎ የሚደርስልኝ ጎረቤቶች ነው እንጂ ባህር ማዶ ያሉት ሰው አይደለም ይደርስልኝ ሶ እናንተ እንደዚህ ባትገፋፉ እንደዚያ ነገር ሳፖርት ባታደርጉ ጥሩ ነው። ይሄንን እንደምታደርጉት እኔ እንጃ። ሀይሚ ወዳችሁ ወይም ብሩኬ ጠልታችሁ፣ ወይም ብሩኬ ወዳችሁ ወይም ሀይሜ ጠልታችሁ አይደለም። አንደኛ መለያት የምትፈልጉ ናችሁ። ይሄ ግልጽ ነው። የእውነት የአፉ ሲያወራ የውስጡ ይታያል ይባላል እና በጣም ግልጽ ነው። የእውነት ብዙ እየታዘብኩ ነበረ፣ ማርያምን ኮሜንት ላይ ማለት ነው። እና ወገንተኛ ትሆኑ እኛ ኦዲየንስ ነን፣ አደለም እነሱ ዩቱበር ናቸው። ሪሌሽንሽፕ ውስጥ የሆኑ ናቸው ግን እስካሁን አላሳዩንም። ይህንንም ፈርተው ማለት ነው ሚዲያ አላደረጉትም። በተግባር እየኖሩ ስለሆነ ማለት ነው። ለሁሉም ጊዜ አለው ስለሚሉ ማለት ነው። እና እነኚህ ልጆች በጣም የሚያምር የሚጣፍጥ ከእነሱ ማደግ አልፎ ሌላውን እንዲያድግ የሚፈልጉ ልጆች፣ እንደዚህ እያላችሁ ባታል ሊያዩቸው ጥሩ ነው ብዬ አስባለሁኝ። በቃ ስታነሱ ሁለቱም ማንሳት አላደለ፣ አንዱ አንስታችሁ አንዱ የምትጥሉበት፣ ይሄ ለእናንተ ራሱ ለህሊና ራሱ ጥሩ አደለም፣ የምር ጥሩ አደለም። ሜቢ ቅናት ነው ብያስባለሁኝ። ቢኮዝ በእነሱ ብዙ ሚቃና አለ ብዙ ማለት ነው የሚቀና ስላለ ያው ይሄ ቅናት ነው ብዬ ነው ማስበው። ሰው እኮ አንድ ጓደኛ ሆኖ አንዱ ባልና ሚስት አንድ አካል ሆኖ ባሉን ይወዳል ባሉን ወዳ ሚስቱን አጥላለትም አደለ? ምክንያቱም አንድ አካል አደለም፣ አደለ? ሁለቱም መውደድ ያለባት ማለት ነው። ሲሆን እናንተም እንደዛ እያደረጋችሁ ነው ብዬ አስባለሁኝ። ብሩኬ እና ሃይሜ ተለያዩ፣ ብሩኬ የምታገኙ አይመስላችሁ። ሃይሜንም እንደዛው ማለት ነው። ሶ እንደዛ ባታረጉ ጥሩ ነው። ምንሰራው ለህሊናችን ብለን ብንሰራ ጥሩ ነው። ፈጣሪያችንን ፈርተን ማለት ነው። እነሱ አሁን ሃይሜ ስለ ይቅርታ ሳታቀርብ አይደለም፣ ግን ደግሞ ማወቅ የምትፈልገውን ነገር አለ እሷን እስክታክ ድረስ ነው ይህንን ድረስ የሄደችበት ብዬ አስባለሁኝ። ሶት አገሱ መጨረሻውን እስክንናይ ድረስ መታገስ ያለብን ብዬ አስባለሁኝ። ማለትም አይሆን ነገር ነው። እንዲ እንደዚህ በቀላሉ ብሩኬን አሳልፋ ትሰጠዋለች ብዬ በጭራሽ አላስብም። አይምሩይም ምንም ማያስብ ነገር ነው እና ተረጋጉ እናንተም።